ወዳጄን ከጮኛው ጋር እንዴት አይሻቸው? አትመርቂያቸው። ሁላችሁም መጥፎ ሰዎች ናችሁ። አንቺ ልክ ነሽ። በብዶች መካከል ያለ ጤነኛ ኮድ ነው። የኔን ደስታ ለመንጠቅ ይህን ያህል የምትተባበሩት ምን በድዬ ነው? ኧረ ምንም። አንቺ እንዴት አድርጌ ሰው ትፈልጃለሽ እንዴ? ለኔስ ቤተሰብህ ነን ያለ እና እኔ ቤተሰብ አይደለሁ? እስከማቋ አንቺ የኔ ቤተሰብ አለሽ። እንዲህ ምን ለና አባባ የደረሳቸው የመጥሪያ ወረቀት እሷን የለየ በመሆኑ ቲና በጣም ተናዳለች። በዚህም የተነሳ ኤደንን ከቤት እንድትወጣ አጥበቃ እየተጨቃጨቀቻትና እያናደደቻት ነበረ። አባባም ጥጋብሽን ለምን በልክ አታደርጊውም ሲሉ በጣም ነው የተናገሯት። እሷም አንተን ዊልቸር ላይ እንዳለ ነበረ መጨረስ የነበረብኝ ስትላቸው፣ እሳቸውም ምን ያላደረግሽኝ ነገር አለ? ያደረግሽኝን እያንዳንዱን ነገር ልንገርሽ እንዴ? በማለት ያደረገቻቸውን ነገር በማስታወስ ነግረዋታል። እሷ ግን አያስታውሱም ብላ ነበር ያሰበችውና ፊቴን ወጥ የለቀለቅሽውን ከፊት ለፊቴ ስትዳሪ የነበረውን ላይ ላይ ውሃ የደፋሽብኝን እያሉ እያንዳንዱን ነገር አስታውሰዋታል። በጣም ነው። በድንጋጤ የተዋጠች ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ ትሁት ክፍል አርባ አምስት ምን አዲስ ነገር አለ በዛሬው እለት የምናየው ይሆናል። በባለፈው ሳምንት ኤደንና ዳኒ በረንዳ ላይ ሲሳሳሙ ቲና ስላየቻቸው በጣም ነበረ እየተናደደች የነበረው። ውስጥ በመግባትም ምን አይነት ድራማ ነው በእኔ ላይ እየሰራችሁ ያላችሁት እያለች ስትጨቃጨቃቸው ነበረ ም ተበቀሉ ተገልጸውም በአባም ተበቀሏ ተገልጸውም ቲና በጣም ጥሩ ሰው እንደሆን ሻውቃለሁ እያሏት እያለ ወዲያውኑ ኤደንና ተከታትለው ወደ ውስጥ ገቡ። ቲና ባየችው ነገር ስለተናደደች እዛ መቀመጥ አላስቻላትም እና በራ ወዲያው ነበር የወጣችው። አባባም ተከትለዋት ወዲያው ወጡ። ተከታትለዋት ከወጡ በኋላም አንተ ትልቅ ሰው አደለህ እንዴ እንዴት ይሄን ሁሉ ክፋት በእኔ ላይ ታደርጋለህ? ስትለው ክፋትን የተማርኩት ከአንቺ ከወጣቷ ነው በማለት መልሰውላታል። እሷ ግን በጣም እየተንጨረጨረች ክፋት እንደተሰራባትና እንደተበደለች በማስመሰል እሪ ስትል ነበረ። ተመልሰው ወደ ሳሎን በመግባት ልጆች ጥያቸው ጠፋው አይደለም ሲሉ ያው ቤተሰቦቹ ቲና ተናዳ እንደወጣች ስለገባቸው እየተሳሳቁ መልሰው በመጫወት ላይ ነበሩ። ቡና እየጠጡም ነበረ። ዳንኤልን አንዴ ላናግር እፈልጋለሁ በማለት ወደ ውጭ ይዛው ከወጣች በኋላ ከሀዲነህ እያለች በጣም እየተጨቃጨቀችው ነበረ። ደጋግማም እንደካዳትና በጣም መጥፎ ስራ እንደሰራባት እየተናገረችው ነበር። ዳኒም ሰላሚም ፍለጋ ነው ይሄን ያደረግኩት በማለት መልሶላታል። እሷ ግን ካሌብን ለገንዘብ ብዬ ነበረ እንጂ አልወደውም፣ ትክክለኛ ፍቅር ያለኝ ካንተ ጋር ነው። በጣም ነበረ ምወድህ፣ እንዴት እንደዚህ ታደርገኛለህ? ስትል እሱ ደግሞ ትክክለኛ ፍቅር ያገኘሁት ከሄደን ነው በማለት ቲናን አቃጠላት። ቲናም እንደገና እየተንጨረጨረች በመውጣት አንተና ምናምንቴ ቤት የለቃችሁ ውጡ ስትል ተናግረዋለች። እሱም ይሄ ቤት ያባዬ ቤት እንደሆነ ነው ማውቀው ያንቺ ቤት እንደሆነ አላቅም ብሎ መልሶላታል። አባባም ዳንኤልን እንዲያስወጡላት ፈልጋ ነበረ። አባባም ዳንኤል አይወጣማ አንች ተወጫለሽ እንጂ ሲሉ ፈርጠም ብለው ተናግረዋታል። ላስቸገርኒ ሳቅ ጨዋታችን ባትረብሽን ቆንጆ ነው ብትወጪልን ሲሉ ጨምረውላታል። በመቀጠልም ቲና ኤደንን ግሮሰሪ ቀጥራት እንድታናግራት ጠይቃት ነበረ። ኤደንም ልታገኛት ሄደች እና በመቀጠልም በቃ ባሌን እንድትተይልኝ በጣም ነው የማፈቅረው ስትል ኤደንን ተማጽናታለች። እንደውም ሁለተኛ እንደውም ሁለተኛ ባሌ አጠገብ ድርሽ ብትይ ማረግሽን እኔንኝ ማውቀሽ ስትል ኤደንዝ ታባት ተነስታባት ተቀመጠችበት ጥላት ሄዳለች። አባባ ብቻቸውን ሳሎን ላይ ቁጭ ብለው ሳለ ትሁት ጋቢ አምጥታ ትከሻቸው ላይ ያደረገችላቸው፣ እሳቸውም ልጄ የተባረኪ ፍቅር ይስጥሽ ጤና ይስጥሽ እያሉ ሲመርቋት፣ እሷም በመሽኮርመም ከጎናቸው ቁጭ ብላ ፍቅር ይስጥሽ አልከኝ በማለት መልሳ ጠይቃቸዋለች። እሳቸውም አዎ አሏትና ፍቅር ግን መልካም ነገር ነው ብላ መልሳ ጠየቀቻቸው። አዎ ፍቅር መልካም ነገር ነው፣ ፍቅር በማጣታችን መስሉኝ እንደዚህ እየተባላን ያለ ነው ብለው ነግረዋታል። ግን ባፈቅር እሳለች መልሳ ብታፈቅሪ ታዲያ ምን ችግር አለሁ? ድል አርጌ አስርጌ እድርሻለሁ በማለት ቃል ገብተውላታል። እሷም ፊቷ በጣም ነው በፈገግታ የተሞላው። በጣም ነው ደስተኛ የሆነችው። ቲና ካሌብን ይቅርታ እንዲያደርግላትና እንደገና ፍቅራችን አድሰን አብረን እንሆን በማለት በጣም እየተማጸነችው ነው ያለችው። ካሌብም እኔ በህይወቴ ወደፊት እንጂ ወደኋላ መመለስ አልወድም ሲል አስረግጦ ነግሯታል። ሰማኒያችን እንድትቀጅልኝ ነው የምፈልገው በማለት ሌላም ዱብ እዳ ጨምሮ ነግሯታል። እሷ ምኔ ልተውህ አልችልም፣ በዚህ ሰዓት ብቻ ልተውህ አልችልም በማለት በጣም ነው ስትለማመጠ የነበረው። እሱ ግን እኔ ደግሞ ከብቸኝነት ነው ሰላም የላገኝ የምችለው አንቺ እንድትተኝ ነው የምፈልገው በማለት አስረግጦ ነግሯታል። ኤደን ወደ ኪችን በመግባት ትሁትን ፍቅር እንደያዛት አይኗ ላይ ታስላወቀች። ፍቅር ይዞሻል እንዴት እያደረገች ነው በማለት ጠይቃታለች። ግን አውጥታ መናገር ስላልቻለች በውስጧ እንደያዘችው ነው የነገረቻት። እሷ ደግሞ ምንም ችግር የለም ብትናገሪ ይቀልሻል እንጂ የሚከብድ ነገር የለውም ፍቅር ደግሞ መልካም ነገር ነው እያለች ስታብራራላት ነበረ። ሁለታቸው ስለዚህ ጉዳይ እያወሩ እያለ ዳኒ በሩን ከፍቶ ሳያስቡት በመግባት ሴቶች ኩሽና ተሰብስባችሁ ምንድን ነው እያወራችሁ ያላችሁት ብሎ ይጠይቃቸዋል። ኤደንም ፍቅር እንደያዛት ትነግረዋለች ስለትሁት በዚህ ሰዓት ትሁት በጣም ነበረ ያፈረችው ዳኒም በፈገግታ እንኳን ወደ ፍቅር አለም በሰላም ተቀላቀልሽ ሲል ነግሯታል እንዲያ ወደ ሳሎን ገብቶ ኩሽና ውስጥ አገር ታምሷል እናንተ እዚህ ቁጭ ብላችሁ ቲቪ ታያላችሁ በማለት ለአባባና ለካሊብ ዜናውን ነገራቸው እነሱም ካሊብ ነው እንጂ ያላወቀው ያው አባባ እኔ እንኳን አውቅ ያለው ጠርጥር ያለሁኝ በማለት መልሶላቸዋል። ለካሌብ ግን ዜናው እንግዳን የሆነበት። ኤደንም ወደ ቤት ስትመጣ ቲና ሶፋ ላይ ተቀምጣ ነበረ። እዚህ ቤት እየተመላለሳችሁ ሰላሜ ለምን ተነሱኛላችሁ? ለምን ትመላለሻለች? ለምን ትመጫለች ስትል ተናግራታለች። በዚህ ሰዓት አንቺ ለምን ሰላም ሽንታጫለች በማለት ኤደን መልሳላታለች። የተከተልሽ እዚህ ቤት ባትመላለሽ ጥሩ ነው በማለት ወንድ አይደለም የተከተልኩት ባሌ ነው ስትል ኤደን መልሳላታለች። ባሌ ነው እያልሽ የምትመጻደቂበት ሰው ደግሞ አንድ ሰሞን የኔ መጫወቻ ነበረ፣ በማለት ቲና ያው ዳኒን ለማንቋሸሽ ሞክራለች። ቲና ምንሽን አይቶ ነው ግን የወደደሽ በማለት ኤደንን ለማንቋሸሽ ሞክራለች። ኤደንም በምላሹ መቼም በሰይጣን እጅሽ ዳብሰሹ ነው እንጂ አንቺን በእንጨት እንኳን እንደማይነካሽ አውቃለሁኝ ስትል አጸፋው መልሳላታለች። በዚህ ሰአትም ለድብድብ የቀረው ግብዣ ተገባብሰው ነው ያቆሙት። ትሁት ሶፋ አጠገብ ያለውን አትክልት የምታጠጣ መስላ ካሌብ አጠገብ ቁጭ አለች። ካሌብም ከኪሱ ሀብል አውጥቶ ለወደድሽው ሰው ስጭው ሲል ሀብል ሰጣት። በጣም ነበር የደነገጥሹ። የደነገጠችው ማንን የወደድሽው ሲል ጠየቃት። ማንነቱን አላወቀውም አለች። እሷ ደግሞ ያወቀባት መስሏት ነበረ በጣም የደነገጠችው። እና በቃ በጣም ተርበት ብታ የሰጣትን ሀብል ይዛ ወደ ኪችን ተመልሳለች። በሌላ በኩል ደግሞ አስመሳይዋ ቲና አባባን ይቅርታ አድርግልኝ፣ ተለውጭ ያለው ተጸጽቻለሁ በማለት እየተማጸነቻቸው ነበረ። እሳቸውም እኔ ያንችን ተንኮል ጠንቅቄ ስለማውቅ አይደንቀኝም በማለት ብዙም ሳይገርማቸው ናቅ አርገው አልፈዋታል። መልሳ እየተንጨረጨረች ወጥታለች። እሳቸውም እንደወጣች ወደ ኪችን በመሄድ ከሳቸው እንደወጣች ወደ ሄደን ወደ ትሁት ኪችን እያወሩ ነበረ። ወደ እነሱ ሄዳ ለእያንዳንዳችሁ ዋጋችሁን እሰጣችኋለሁ ጠብቁኝ በማለት ስታባቸዋለች። እነሱም ዋጋችን አታቂውም እንዳንቺ ርካሽ አደለንማ በማለት የሚያስደነግጥ ቃል ሲናገሯት መልሳ ደግሞ የእነሱንም በር በኃይል ዘግታ ወታለች። ሄደንም ካሌብን ወደ ውጭ ብቻውን በመውሰድ አንተ መልካም ሰው የትሁትን ፍቅር ለመግለጽ በሚመስል ሁኔታ እንደ ትሁት አይነት የተረጋጋች ቤተሰብህን የምትወድና የምታከብር ሴት ታስፈልግሃለች በማለት ስትነግረው ነበረ። እሱም በቃ በየት በኩል ብዬ ላስብ እንደ ቲና አይነት መጥፎ ሴት አጋጥማኝ እያለ በጣም በምሬት ሲያናግራት ነበረ። ካሌብም ወደ ትሁት ኪችን ውስጥ ገብቶ ማግዝሽ ነገር አለ ወይ ሲላት እንዴት ብዬ የቤት ውስጥ ስራ ደሞ ብዬ ብዬ ላሰራ ስትለው ሀብሉን ሰጠሽ ወይ በማለት ጠይቋታል። ለማ ብላ ስትደናበር ለወደድሽው ሰውነ አይ አልሰጠሁትም ገና ሰጠዋለሁ በማለት ግን ንፋስ እንድቀበል አትፈቅድልኝም ስትለው ትቻ ያለሽ በማለት መልካም ፈቃዱን አሳይቷታል። እሷም ሞታ የምሽቱን ቀዝቃዛ አየር ስትናፈስ ነበረ። ሰቡ ሶፋ ላይ ሰብሰብ ብሎ ፊልም እያየ በነበረበት ሁኔታ ኤደል አባባ ጋቢ አምጥታ ስታ ስታለብሰው ለምንድን ነው ግን ሁሉም ሰው የሚያሽቃብጠው በማለት ቲና በጣም ነበር የተንጨረጨረችው። አንቺ ቆሻሻ ተነስተሽ ውጪ በማለት ኤደል ላይ ዛቻ ስታደርስ፣ ዳኒ ከዚህ በኋላ እሷን ብትናገሪያት ከኔ ጋ ነው ጸብሽ በማለት አስጠንቀቋታል። ኤደንም በምላሹ እኔ ለዚሽ ቆሻሻ አላንስም በማለት አስረግጣ ነግራታለች። እንግዲህ ውድ የቻናል ቤተሰቦች የዛሬው ትሁት አርባ አምስት ክፍል ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ሼር ላይክ ሰብስክራይብ በማድረግ እንድትተባበሩኝ በአክብሮት ተጠይቃለሁ።